ዛሬ ደግሞ በዚህ ቦታ ላይ ወንድማችን ሰለሞን እስከ በጌርጌሶኖን ውስጥ የነበረው የሕይወት ታሪክ እና ዛሬ ላይ ደግሞ ያለበትን ሁኔታ እንግዲህ አጠር አድርጎ እየነግርናል ማለት ነው። እንግዲህ ወንድማችንን ሰለሞንን አብዛኞቹ አብዛኞቻችሁ ታውቃላችሁ። ፒያሳ ላይን ወርቅ ቤት የሚባል እንግዲህ ያ ያዛ ወርቅ ቤት ባለቤት የነበረ ነው። እንግዲህ ዛሬ በእናንተ እዚሁ ፊታቸው ላይ ቆሞ ምስክርነትን የሚሰጠልን ወንድማችን ሰለሞን ነው ማለት ነው። እንግዲህ ወደ እሱ እናልፋለን። እሺ፣ ሰለሞን እባላለሁ። ሰለሞን አለሙዳር እባላለሁ። ላዩን ወርቅ ቤት ባለቤት ነበርኩ በፊት። አሁን ወርቅ ቤቱ የሌላ ሰው ነው። ከስሬ ነው ያከራየሁት የነበረው። በዛን በቆይቷ በሰማንያዎች ዓመተ ምሕረቶች አካባቢ ነው። እና ከዛ በኋላ ሰው ጋር ተቀጥሬ እሰራ ነበረ። በአጋጣሚ አገር ፍቅር ቲያትር ቤት አካባቢ ነው ቤቴ ፈረሰ፣ በልማት ምክንያት ፈረሰ። ወደ ጎዳና ወጣሁኝ፣ ወደ ጎዳና ህይወት ወጣሁኝ ቤቴ ሲፈርስብኝ። ምክንያቱም ኑሮ ከበደኝ፣ ከመስሪያ ቤትም ደግሞ ትንሽ እንከን ተፈጠረብኝና ወደ ጎዳና ወጣሁኝና በጎዳና ህይወት ሁለት ሺ ዘጠኝ ነው የወጣሁት እስከ ሁለት ሺ አስራ ሁለት በጎዳና ህይወት ነበር የምኖረው። 2012 ሰኔ 16 ቀን ወደ ጌርጌሶኖን ገባሁ። አይሚሮዬም ታመመ። በዛ ምክንያት ልጆቼ አሜሪካ ያሉ ባለቤቴ አሜሪካ ናት አለችው እና የነሱን ናፍቆት ሆነብኝና ናፍቆቱ እንዳዲስ ሆነብኝ ወደ ጎዳና ሲወጣ ከዛ አይሚሮ ታማሚ ሆንኩኝና ጌርጌሶኖን ገባሁ። እስካሁን ድረስ ጌርጌሶኖን አለው በጥሩ ሁኔታ፣ በእንክብካቤ በጥሩ ሁኔታ አገኛለሁ። ጌርጌሶኖን አይሚሮዬም ታክሜ ተሽሎኛል። አሁን በጥሩ ሁኔታ አለው። እግዚአብሔር ይመስገን፣ አለው ጌርጌሶኖን። በጣም አመሰግናለሁ እዚህ ግብዣ ያደረጋችሁልኝም በተለይ ወንድማችን በጣም መስግናል። ሁላችሁንም በጣም መሰግን፣ እናመሰግናቸዋለን። በህሙማኑ ምክንያት በህሙማኑ ስም እናመሰግናቸዋለን። ቆይ ቆይ፣ ሰለሞን እንዴ! እንግዲህ የፒያሳ ልጆች ቢኒም እዚህ መንታያ አለ እና ወርቅ ቤቱ ለምን ያህል ጊዜ ነበር የአንተ የነበር? በሰማን ዓመተ ምህረት አካባቢ ወደ ኢህአዲስ ሲገባ አካባቢ ነው የለቀቁት። ጌርጌ ሲሆን የአይሞሮ ሞማን አንተን የትን ያነሱ ስትነሳስ ምን አይነት ሁኔታ ውስጥ ነበር? ስነሳ የሚለው ታማሚ ነበርኩኝ እና በጣም ተጉሳቁዬ ነበር ያለሁት እና ወደ ስድስት ኪሎ አካባቢ ሄጄ በጠዋት አካባቢ ስድስት ኪሎ አካባቢ እራሱ አቶ መለሳ ያለ ጌርጌሶኖን ባለቤትን አገኘኝ እና ከዛ ነው ያነሳኝ። ሰኔ ስድስት ሁለት ሺ አስራ ሁለት ዓመተ ምህረት ባለቤቴ ሰላማዊ ተስፋ ትባላለች። አሜሪካ ነው የምትኖረው፣ ዋሽንግተን ዲሲ ደውላ ነበረ። አቶ መለሳ ያለጋም ደውላ ነበረ ሰማች እና ሁለት ሺ አስራ አምስት ዓመተ ምህረት ብላ ደውላ ልጆችስ አሉ? ልጆች አሜሪካ አሉ። ስማቸው ማንና ማን ይባላል? ሚካኤል ሰለሞን አለሙዳሪ፣ ደረጀ ሰለሞን አለሙዳሪ። የማን ሱ ወንዱ ጠፋብኝ። አይዞ ከደስታ የተነሳ በጣም ትላልኩኝ። እሺ፣ የዚህ የሎዛ ሚዲያ ባለቤት ይሄንን ቪዲዮ ሼር እያረጋችሁ ለባለቤቱ ለወይዘሮ ለወይዘሮ ሰላማዊት ተስፋዬ ዋሽንግተን ዲሲ ነው የምትገኙ፣ ባለቤት ሰለሞን በአሁኑ ሰዓት በጌርጌሶኖን የአእምሮ ሕሙማን ማዕከል ነው የሚገኘውና ብታገኙ እና ብታነጋግሪው ልጆቹንም ቢያገኝ ምናልባት አይምሮ መለስ ሊለስ ይችላል። እና ጌርጌሶኖን እንደዚህ ነው፣ ብዙዎቻችን የምናውቀው አንድ ተቋም ነው። ሜቄዶኒያ ብቻ አይደለም፣ ጌርጌሶኖንም እንደዚህ በየገንዳው በየቱቦ በየውዙ የወደቁትን እያነሳ ሕክምና ሰጥቶ እንደዚህ ያደርጋል። አሁን ሰለሞን ምን አይነት ሁኔታ ውስጥ ትገኛለህ? አሁን በጣም በጡ በጤንነት ትገኛለሁ። አሁን እንዲሁም ከመንተኞ ሻል ያልኩ ትንሽ በጤንነት ትገኛለሁ። እንዲሁም ወደ ቢሮ አካባቢ ነው የምኖረው አሁን የማን ልደት ነው? አሁን ያንተ ልደት ነው። ምንድን ነው የምትመኝልኝ? በጣም እድሜና ጤና ነው የምመኝልህ። ሌላ ሀብት ምን ያደርጋል? ሀብቱ ከጊዜ በኋላ የሚመጣ ነው። ዋናው ጤናና እድሜ ነው። አንተ በጣም ያለ ሀብታም፣ ፒያሳ ላይ በጣም ትልቅ ወርቅ ቤት የነበረ ሰው ነህ። አሁን ያ ሁሉ ሀብትና ንብረት የለም፣ ሚስቶችህም ሚስትህም የለችም፣ ልጆችህም የሉም። አሁን ባዶውን ቀርተሃል። ማጣትና ማግኘት ለአንተ እንዴት ነው? ማጣትና ማግኘት ለጠላት የማይሰጠው እንኳን ለሰው ልጅ፣ ለጠላት የማይሰጠው እንኳን ለአውሪ ለጅብ የማይሰጠው ማጣት እንኳን ለሰው ልጅ በጣም ይከብዳል። እኔ ራሴ ከማጣት ስላስፈታ በራሴ ብዙ በስኬት አይምሮ ታማሚ ሆንኩኝ እና ጊዮርጊስ ሆንን። በጣም አመሰግናለሁ ዛሬ ላይ በጤንነት ይገኛለሁ እና አመሰግናለን። የሰለሞን ባለቤትና የልጆቹና ሰላማዊት እርግጠኛ ነን፣ በዚህ በሎዛ ሚዲያ ደውለሽ ስልክ አስቀምጠልሽ ሰለሞንን አግኝተሹ ጌርጌሶንን እንደምደግፊ እና ባለቤትሽን የልጆችሽን አባት ከጎዳና ላይ ያነሳው ጌርጌሶን የአይምሮ ማንን ደግሞ መተሽ እንደምታገኝ ተስፋ አደርጋለሁ። የዚህ ሰውዬ የወንድማችን የሰለሞን የመጨረሻ መዳኑ ምክንያት ልጆቹን ማግኘት ነውና እባክሽ አቶ ሰለሞን እናገኘው እንላለን። እናመሰግናለን። እግዚአብሔር ያክብርልን። እሺ፣ እኔ ጌርጌሶን በጣም ብዙ ሰዎችን አውቃለሁ። በጣም የሚገርመኝ በቤተ ክርስቲያናችን በዚህ ደረጃ ሊቅ ሆነው ወንጌል ማስተማር ትላላችሁ፣ ቅዳሴውን ትላላችሁ፣ ቅኔውን ትላላችሁ፣ ዱጋውን ትላላችሁ፣ ዜማውን ችለው፣ ነገር ግን ጌርጌሶኖን እንዴት ተገኙ? እስቲ አባታችን ወደዚህ ነው። አባታችንን በሞራል ተቀበሉልኝ። እስኪ አባታችን የት ነው ድቁና የተቀበሉት? ድቁና የተቀበልኩ መቀሌ ነኝ። መቀሌ አቡነ ኤፍሬም ነው የሰጡኝ። ደርግ በሰማኒያ አንድ መቀሌ በነበረበት ዲቁና በአቡነ ኤፍሬም፣ ቅስና በአቡነ መርሃ ክርስቶስ፣ አቡነ መርሃ ክርስቶስ የጨለቆት ቅስና ተቀብያለሁ። በምንኩስና ነኝ። በምንኩስና ንቅስና የተቀበልኩ መጀመሪያ አንድ ልጅ አለኝ። እምቢ አለችኝ። ከወለድኩ በኋላ አልፈልግም አለች። ከዛ ተፋታን። ወደ ምናን ገባሁ ወደ ምንኩስና ገባሁ። ምንኩስና ተቀብየ ከመምህር አባ ወልደ ወርግስ ገብረ መድህን ደብረ ገነት መቀሌ መድኃኔ ዓለም ተቀብየ። ከዛ ከመነኮስኩ በኋላ ከመምህር አባ ገብረ እግዚአብሔር ኃይሉ ዳግማዊ አሁን ዮሐንስ ቅዳሴ ተመሪ መንፈሳው ኮሌጅ ተምሪ ቤተክርስቲያን አስርጌ፣ 20 በ30 ቤተክርስቲያን ገብርኤል፣ ቁስቋም ማርያም፣ ቅድስ ክርስቶስ ሳምራ ሶስት ቤተክርስቲያን አስርጌ። ወደ ግድገት ለመቀሌ ከአዲስ ወደ እድገት ወደ አዲስ ሲመኩ አዲስ አልትገባባን ከአለቃ ያው ሰው የለህም እንዲ አለኝ። ቋንቋው አልገባኝም። ሰው የለህም ማለት አሁን ገብቶኛል፣ ብር የለህም ወይ ማለት ነው። ያን ጊዜ ቋንቋ አልገባኝም። በመቀሌ ስለማይታወቅ አላወቁም። ከዛ ቤት ተሰጥቶኝ ግብ ገብርኤል ነበርኩ። ከግብ ገብርኤል ግብ ገብርኤል እያገለገልኩ ታናንሽ ስሎት እየሸጥኩ ይኖር ይጠወር ነበር። ራሴየ ቤት ሰጡኝ። ግብ ገብርኤል ደግሞ በሰዓታት እያገለገልኩ ስለ ደከመኝ ነው እንጂ የተኩ ስራ ተሰጡኝ ነበር። ከዛ ወዲያ አመመኝ፣ አሞኝ የአእምሮ እመመ ተነሳብኝ። አሞኝ ነበር። ሁሌ ወየ መኪና ይለፈልፍ ነበር፣ ይዘፍን ነበር፣ ይጨፍር ነበር። አሁን ወደ ጌርጌሶኖን። ጌርጌሶ እንዴት አገኘው? ጥርሶ እንጦጦ ማርያም ተሳልሜ ሲወርድ ወዲያ በመንገድ ነው፣ እዛ አገኙኝ። ናግባ አሉኝ ጥላሁን ኤልያስ ያው ኦከር ናግባ ብለውኝ፣ ምን ሊያደርግልኝ ሲላቸው ምግብ ልትባረክ ነው ብለው፣ ከዛ ከገባሁ ልብስ ቀየሩልኝ፣ ገላየን ታጠብኩ። እንክብካቤ ፍቅር፣ ከብዙ ዓመት በኋላ ገላዎትን እንደታጠቡ ነግረው ነበር። ያው ከስድስት ወር አራት ወር አራት ወር ሙሉ ልብስን ሳይጠጠም ያው የሚያድር ጎጃም በረንዳ ነኝ። ጎዳና አድሬ አላቅም። በቀን ሞተብር ያገኝ ነበር። ሞተብር ደግሞ ለአንድ ጊዜ ምሳ ራት ለራት ብቻ ና አንድ ሁለት የጠጣለሁ። መኝታችዬ ይኖር ነበር ማለት ነው። ከዛ አራት ወር ጽዳት የሚጠብቀው የነበርኩ የአእምሮ በሽታ ተነሳብኝ። መቆሸሽ ከቆሸሽኩ በኋላ እንደማንም እንደ ተራ ሰው ሁኜ ማለት ነው። አሁን ግን ተመስገን ስራ ተሰጡቶኝ እያገለገልኩ፣ አርባ ሰማንያ፣ ሰርግ፣ ልደት፣ ሞት፣ አመት እየባረኩ ይገኛል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ለስድስት ወር አባታችን ለስድስት ወር ጎዳና ላይ ወድቀው ራሳቸውን አይምሯቸውን ስተው ነበር የሚኖሩት። ጌርጌሶኖን ነው እንግዲህ አንስቶ አባታችንን ልብስ አልብሶ ከእንደገና ስልጣነ ክህነቱን በአባቶቻችን ከእንደገና ትምህርት ሰጥቶ በትክክል አሁን ግርጌ ሲሆን፣ ሙታመት ሲሆን፣ ዝክር ሲሆን፣ ልደት ሲሆን እየባረኩ ቃል እግዚአብሔርም ቅድም ሲናገሩ ሰምታችኋቸው፣ በጣም ጎበዝ ናቸው። አባታችን እግዚአብሔር እድሜ ይስጥዎት እግዚአብሔር አምላክ ይስጥልን። እናመሰግናለን። በጣም እናመሰግናለን። እግዚአብሔር ይስጥልን። ሞላ እንዳይቀርም ባንተሻለቆ ጠብቃለሁና ጠብቃለሁና ቀንህን ጌታ ቀለክተ ጊዜ አይተ ሰውን የማትከዳ ያለ ወረት ትመጣለ እኔልትረዳ ከነ ኤልያብ ወንድሞቼ ባለስተካከል

ቀንህን ጌታዬ፣ እንደ እናት ልጅ እንዳልቆጥር ከዚህ ትበልጣለህ ካንተ በቀር ያፈቀረኝ በምድር ስለሌለ ስለ ስም መነቀፌ ክብሬ ነው ማድረግ

አያአምርብኝ ብዘነጋ ታሪኬን ሚካኤል ነው ያአስኬጠልኝ ህይወቴን አረሳብኝ እርሶ አትርሳብኝ አልኮትን ለካ ሰምቶ ይኖረዋል የልጅነት ጸሎቴን ሚካኤን ያኖሎው ዘመን የታገሰኝ ሚካኤል ፍሬ ጠብቆ ያልቆረጠኝ፣ ሚካኤል ሚካኤል የከፍታዬ መሰላል ሚካኤል መነሻ የሆነሃል፣ ጠብቆ አሳድጎ ከልጅነቴ አባት የሆነ ሚካኤል አባቴ ይለየብኛል ሚካኤል ይለይብኛል፣ ከክንፉ ሸፍኖ በቤቶ አሳድጎኛል። ይለይብኛል ሚካኤል ይለይብኛል፣ ከክንፉ ሸፍኖ በቤቶ አሳድጎኛል። እንዳይከፋኝ እንዳልደፋ አንገቴን እንዳ ላልክስ እንዳላፍስን ባይን እንዳይርቀይን ደስታ በመንፈሴ እንዳዘለ አጠገብ አይርቅም ያሳደገ ሚካኤል ሚካኤል ሚካኤል ቀኔም ቀናው እንዳስ ጀመርክ ጅማሬን ሚካኤል አሳምረው ፍጻሜን ጠብቆ አሳድጎ ከልጅነቴ አባት እየሆነ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቶ አሳድጎኛል። ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቶ አሳድጎኛል። ውድቅ አረገው የጠላቴን ክፎቅድ አራመደኝ በከፍታዬ መንገድ ሊያስቀረኝ አልቻለም ሊጎትተኝ ባል ጋራ ተጥሎ ስላለ በእግዚአብሔር ድንቅ ስራ አረሚካኤል ሚካኤል እሳታዊ ነው ነበልባል፣ ሚካኤል ጠላቴ ፊት ይቀርጣል ሚካኤል